ሰላም ጤና ይስጥልኝ፣ ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናችሁ አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ የህወሓት ወታደራዊ ክንፍ በሰላማዊ ዜጎች ላይ ግድያን ጨምሮ የተለያዩ የመብት ጥሰቶች እየፈጸመ ነው አለ። ፓርቲው ሰሞኑን በአዲ ጉደም ሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም በደሎች እየተፈጸሙ ነው። ለዚህም ተጠያቂዎቹ የህወሓት ፖለቲካዊና ወታደራዊ ክንፎች ናቸው ብለዋል። በወቅታዊ ጉዳዮች ላይ መግለጫ ያወጣው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ ከጦርነቱ ከፍተኛ ጉዳት ባላገገመችው ትግራይ ለአንድ የፖለቲካ ኃይል ባጋደሉ ታጣቂዎች ከባድ የሰብአዊ መብት ጥሰት እየፈጸሙ ነው ብሏል። ሰሞኑን በአዲ ጉደምና መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም የተለያዩ በደሎች እየተፈጸሙ ነው ሲል ገልጸዋል። የእነዚህ ጥፋቶች ተጠያቂ የህወሓት ፖለቲካዊ ክንፍ መሆኑ ደግሞ ለዚህ ተግባራት የህግ ማስከበር እርምጃ በማለት ኃላፊነት ወስዷል ያለው ተቃዋሚው ፓርቲ የህወሓት ወታደራዊ ክንፍን ትእዛዝ ተቀብለው በንጹሃን ላይ እጃቸውን የሚያነሱት ደግሞ ከተጠያቂነት አያመልጡም ብሏል።

ከዚህ በተጨማሪም ሳልሳይ ወያነ ትግራይ በክልሉ ያለውን ፖለቲካዊ ቀውስ ለመፍታት ሁሉም ኃይሎች የሚያሳትፍ ብሔራዊ ጉባኤ ተጠርቶ መፍትሄዎች ማበጀት ይገባል ይላል። ከዚህ በተጨማሪው ተቃዋሚ ፓርቲው ሳልሳይ ወያነ ትግራይ በትናንቱ መግለጫው ጨምሮ እንዳለው እያንዳንዱ የትግራይ ሰራዊት አባል ራሳቸውን ኮርና ከኮር በላይ ብለው ከሚጠሩ የህወሓት ወታደራዊ ክንፍ አዛዦች የሚሰጥ ንጹሐን ላይ ያነጣጠረን ጥቃት እንዳይቀበሉ ጥሪ አቅርበዋል። በትግራይ በተለይም ባለፈው ሳምንት የክልሉ ጊዜያዊ አስተዳደር መፈንቅለ መንግስት ያለውና በተጣቂዎች የተደገፈ የአስተዳደር አካላትን የመቀየር ተግባራት በተለያዩ ከተሞችና ወረዳዎች የታየ ሲሆን ይህ ተግባር በዶክተር ደብረጽዮን የሚመራው የህወሓት ክንፍ ህግ ማስከበር እንቅስቃሴ እንዳለው ይታወሳል። በትግራይ ክልል በህወሓት ከሚሰጠው መታወቂያ ውጪ ሌላ መታወቂያ እንደማያገለግል ጀኔራል ፍሳሐ ማንጁስ አስታወቀ። በትግራይ ክልል ጊዜያዊ አስተዳደር መፈንቅለ መንግስት ያካሄደው ህወሓት በክልሉ የሰላምና ጸጥታ ቢሮ በኩል ባወጣው መግለጫ በትግራይ ክልል በቢሮ ከሚሰጠው መታወቂያ ውጪ ሌላ መታወቂያ እንደማያገለግል የቢሮ ኃላፊ ጀኔራል ፍሳሐ ማንጁስ በደብዳቤው አስታውቋል። ቢሮው የሁሉም ዞኖች በፍላጎት ላይ የተመሰረተ መታወቂያ ህትመት ተጠናኮለ ስርጭት ተዘጋጅቷል። በዚህ መሰረት በሰሜን ምዕራብ፣ በመቀሌ ከተማ አስተዳደር፣ በማካከለኛውና በምስራቅ እንዲሁም በደቡብ ምስራቅ ዞኖች የመታወቂያ አሰጣጥት ሂደቱ እየተካሄደ ነው። ሁሉም የክልሉ ነዋሪዎች ግዳጃቸውን በመወጣት በየአካባቢያቸው ቢሮ በመሄድ መታወቂያ ካርዳቸውን ሊወስድ ይገባል። ከዚህ መታወቂያ ውጭ በእነዚህ ዞኖች ሌላ መታወቂያ አያገለግልም በማለት አስታውቋል። ይህ መንገድ የአፈራ ስርዓት ትግራይ ላይ አምባገነናዊ ስርዓት ለመመስረት የዘየሉት ዘዴ ስለሆነ ሁሉም ትግራዋይ ከአሁኑ አጥብቆ እንዲታገላቸው ከመቀሌ አንድ የክልሉ ተወላጅ ለሰሎዳ ሚዲያ ጠቅመዋል። ህወሓት የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ ምክር ቤት አመራሮች ለሆኑ አካላት ማስፈራራት ጀምሯል ተባለ። ህወሓት የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ ምክር ቤት አመራሮች ለሆኑ አካላት የመጨረሻ ማስጠንቀቂያ በማለት በጻፈው ፍላየር አፈጉባኤውን ምክትል አፈጉባኤውንና የቋሚ ኮሚቴ አባላቱን ጭምር ማስፈራራት ጀምሯል ተብሏል። ከመጋቢት አራት 2017 ዓ.ም ጀምሮ ሴክተሮች መቆጣጠራችሁን ካላቆማችሁ ለሚፈጠርባችሁ ችግሮች ሁሉ ተጠያቂኛ አይደለንም እያለ በክልሉ ጊዜያዊ መንግስት ያደረገው መፈንቅለ መንግስት በክልሉ ጊዜያዊ ምክር ቤትም ቀጥሎ እርምጃ ለመውሰድ ተዘጋጅቻለሁኝ እያለ እያስፈራራ ይገኛል ተብሏል። በትግራይ ክልል ያለውን ወቅታዊ ሁኔታ በማስመልከት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መግለጫ ተሰጠ። በሰሜኑ የሀገራችን ክፍል ተከስቶ የነበረው ጦርነት ተከትሎ ከሁለት ዓመታት በፊት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያኔ ሀርነት ትግራይ ህወሓት መካከል በጥቅምት 23 2015 ዓ ም የተፈረመው የፕሪቶሪያው ግጭትን በዘላቂነት የማውቀው ስምምነት ለኢትዮጵያ እንዲሁም ለአፍሪካ የዲሞክራሲ ባህልን ልምምድ ያሳየ የኢትዮጵያን ህዝብ እንደ ህዝብ ያከበረ፣ እልቂትና ውድመትን ያስቀረ፣ ችግሮቻችን የምንፈጣው ስልጡን በሆነ መንገድ በንግግር እንጂ በመሳሪያ መሆን የለበትም የሚለው መርህ ያቀፈ መሆኑ የሚታወስ ነው። ለስምምነቱ መሳካት የሁለቱ ወገኖች እና የአፍሪካ ህብረትን ከፍተኛ ጥረት የሚጠይቅ የነበረ ሲሆን፣ ለዚህም መሳካት ሁሉም የበኩሉን ድርሻ በመወጣት ላይ ይገኛል። ከግጭት ማግስት፣ በግጭት ውስጥ የነበሩ አካላት ወደ ነበረበት ሁኔታ ለመመለስ ብዙ አስቸጋሪና ውስብስብ ጉዳዮች ሊገጥሟቸው እንደሚችል ይታመናል። የጦርነት አንድ ባሪ ይኸው ስለሆነ በዚህ ረገድ በሁለቱም ወገኖች ሲደረጉ የነበሩ ጥረቶች የሚደነቁ ሲሆን፣ በተለይ ህዝቡ ለሰላም የነበረው ትብብርና ድጋፍ ቀላል ግምት የሚሰጠው አይደለም። የሲቪል ማህበረሰብ ድርጅቶችም ለጉዳዩ ትኩረት በመስጠት ለማገዝ ሲያደርጉት የነበረው እንቅስቃሴ ይበል የሚያሰኝ ነው። የኢትዮጵያ ሲቪል ማህበር ድርጅቶች ምክር ቤትም በዚህ ረገድ የሲቪል ማህበረሰብ ድርጅቶችን በማስተባበር በመቀሌ በመገኘት የሰላም አጋርነቱን አሳይቷል። በተፈጠረው አስቻይ ሁኔታም የሲቪል ማህበረሰብ ድርጅቶችም ለተፈናቀሉ ወገኖቻችን የዕለት ድርሻ እርዳታና ድጋፍ ከማድረግ ባሻገር ዘላቂና አስተማማኝ ሰላም እንዲሰፍን መጠነ ሰፊ የሰላም ግንባታ ስራዎችን እየሰሩ ይገኛሉ። ይሁንና ከጊዜ ወደ ጊዜ ፕሪቶሪያ ስምምነትን በመተግበር ረገድ መሰናክል የሚፈጥሩ እንቅስቃሴዎች እየተስተዋሉ ቆይተው አሁን ደግሞ እየተባባሰ የመጣውን ድርጊት እንደ አንድ ጉዳዩ እንደሚያሳስበው አካል እየተመለከትን እንገኛለን። ማህበረሰባችን ጦርነቱ ካስከተለው ችግር ገና መላቀቅ ሳይችል እና የትላንቱን እልቂት ሳይረሳ ደግሞ በሚደረጉ ግጭቶች የበለጠ ጉዳት እንዳይዳረግ እጅግ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በግጭት ምንም ማንም የሚጠቀም የለም። ይልቁንም መላ ማህበረሰብ፣ በተለይ ሴቶችና ህጻናት ከዚህም ከፍ ሲል ሀገር ይጎዳል። እንዲሁም የተጀመረውን አርአያነት ያለው ጉዳይ በአጭሩ ሊያስቀር ሲችል ልዩነትን በውይይትና በንግግር መፍታት በጎ ጅማረን በእጅጉ ይቃረናል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትም እየተስተዋለ ባለው ወቅታዊ ሁኔታ ከፍተኛ ስጋት ያለው ሲሆን ጉዳዩን በንግግርና ስልጡን በሆነ መንገድ መፍታት ጊዜው የሚጠይቀው ብቸኛ ተግባር እንደሆነ በጽኑ ያምናል። ከዚህ በመለሰ ያለው ማንኛውም ሂደት ሁሉ የህዝባችንን ስቃይ እያራዝም ይሆናል፣ አገራችንን ይበልጥ ተጋላጭ ያደርግ ይሆናል እንጂ ምንም የተለየ የሚያመጣው ነገር አይኖርም። ስለሆነም ጉዳዩ በቀጥታ የሚመለከታቸው አካላት የተፈጠረውን ችግር ሰላማዊ በሆነ መንገድ እንዲፈቱ እያሳሰብን ዓለም አቀፉ ማህበረሰብ በተለይ የአፍሪካ ህብረት ኮሚሽን በጀመሩት መንገድ አስፈላጊው ትኩረትና የተለመደ ድጋፍ እንዲያደርጉ እንጠይቃለን። በሂደቱ ውስጥ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑን ይገልጻል፣ ብለዋል በመግለጫው። ከአራት መቶ በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያውን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ማክሰኞ ምሽት መጋቢት 8 2017 ዓ.ም ገልጸዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸው እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስከሬኖች ወዳድቀው፣ የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ፣ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውም አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሃማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከአራት መቶ በላይ ሰዎች መገደላቸው እንዲሁም በመቶዎች የሚቆጠሩ መቁሰላቸው አስታውቋል። ማክሰኞ ዕለት በቤት ላህያ፣ ፍራፋህ፣ ኑሴራይራት፣ አልማዋሲ ላይ እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ወር ጀምሮ የነበረውን አንጻራዊ ሰላም ያደፈረሰ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁም አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነቱ ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑን ማሳየ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ። ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲል የጃባሊያ አልባላድ ነዋሪ የሆነው ሀኤል ለቢቢሲ አረብኛ ተናግረዋል። እንደ አንድ ዜጋ ደክሞኛል። አንድ አመት ተኩል በቅሶናል። በቂ ነው ሲልም አክለዋል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስተር ሜጀር ጀነራል ማህሙድ አቡ ዋታፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣን መገደላቸውን እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር አገራቸው በጋዛ የታገቱ እስራኤላውያን ለማስለቀቅ ከሀማስ ጋር ለመደራደር ሞክረዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከሁለት ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን ማራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም ማለት የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁም ስምምነቱን የሚያዘገየው ይሆናል። ነገር ግን በአሜሪካ በኳታርና ግብፅ አሸማጋይነት የተለወጠውን ስምምነት ተቀባይነት እንደሌለው የገለጸው ሐማስ ውድቅ አድርጎታል። እስራኤል በተጨማሪ ባለፈው ሳምንት በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። የአገሪቱ የኃይል ሚኒስተር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤል ኮህን ይህንን ያስተላለፉት እስራኤል ከሁለት ሚሊዮን በላይ ህዝብ በሚኖርባት ጋዛ ማንኛውም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸው ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንጻዎች መውደሟቸው የተባበሩት መንግስታት ድርጅት አስታውቋል። መረጃው ቢቢሲ አጠናክሮታል። ፕሬዚዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረገ የተባለውን የተኩስ አቁም ስምምነት አልቀበልም ብለው፣ ነገር ግን የዩክሬን የኃይል ማመንጫዎች ላለመምታት ቃል ገብተዋል። ፑቲን ይህ ያሉት ከአሜሪካቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቅፍ የተኩስ አቁም ስምምነት ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቋሙ ብቻ ነው። የዩክሬን አጋር የሆኑ የአውሮፓውያን ሀገራት ከዚህ ቀደም ይህ የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸው ተሰምተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለጊዜው ኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ፣ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። ሰማኒያ በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዜሌንስኪ ባለፈው መስከረም መናገራቸው ይታወሳል። መረጃው ቢቢሲ ዘግቦታል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ ምርጠና ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰቦ መሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።